ስላም አሊኩም ወረህመቱላሂ ወበረካቱ፣ ውድ እና የተከበራችሁ የጦቢያ ዩቲዩብ ተከታታዮች እንዴት ናችሁ? ደህና ናችሁ ወይ? አልሐምዱሊላህ፣ እኔ በጣም ሰላም ነኝ። እናንተ እንዴት ናችሁ? ዛሬ የማቀርብላችሁ አንድ ወጣት አለ አሮጊት ደግሞ አያት እየዋለች እነሱ የሚጫወቱልን ወይም ደግሞ እንደ ድራማ የሚያሳዩን ነገር አለ። ባልቴቷ እና ወጣቱ ማለት ነው። ሊጦር ነው የመጣው። ስለዚህ እሷ የራሷ የሆነ ባህሪ ያላት ትልቅ ሰው እንደምሆኗ ማለት ነው። ወጣቱም ደግሞ የሆነ ምን ይላል ምን ይላል ወጣቱ አሮጊቷን የእውነት ይጦራታል ወይንስ፣ ይንከባከባታል ወይንስ ሌላ ነገር አለ የሚለውን እናያለን። ስለዚህ ውዶች አዲስ ጀማሪ እንደመሆኔ ላይክ አርጉኝ፣ ሰብስክራይብ አርጉኝ። ብርታቱን ይበቃ። አስተያየታችሁን እቀበላለሁኝ። የምታዙኝን እታዘዛለሁ። ሀሳባችሁን እቀበላለሁኝ ብዙ ነገር ለመስራት አቅጃለሁኝ እና ደግሞ የጀመርናቸው ብዙ ነገሮች አሉ። ለምሳሌ እህቶቻችን እህቶቻችን ታሪክ የኛ ታሪክ በቃ የኛ ታሪክ ማለት ነው። እኔራሴ የራሴ ህይወት አለኝ የራሴ ታሪክ አለኝ። እንደዚሁም ጓደኞች የራሳቸው የህይወት ታሪክ አላቸው ያንን ለማካፈል ዝግጁ ናቸው። እንደዚሁም ደግሞ አንዳንድ ልጆች ቁጥርሽን አስቀምጭልን እኛ ምን እነግርሽ ታሪክ አለ አስተማሪው ይሆን ዘንድ ታቀርቢልናለሽ አሉም አሉ። ስለዚህ በዋትሳፕ የዋትሳፕ ቁጥሬን ኮሜንት ላይ ወይም ዲስክሪፕሽን ላይ አስቀምጥላችኋለሁ እናንተ የምታካፍሉኝ ሀሳብ ታለ ወይም የማቀርበው የህይወት ታሪክ ካላችሁ አቀርባለሁኝ። ከዛ በፊት ግን የኛን ኛን እናቀርብላችኋለን ትማሩበት ዘንድ ብለን ስላሰብን ማለት ነው። ስለዚህ ውዶችጌ ብርታት እንዲሆነ ላይክ አድርጉኝ፣ ሰብስክራይብ አድርጉኝ ቪዲዮ ወይም ደግሞ ኮፒ ሊንክ እያረጋችሁ ሼር እያረጋችሁ አስታውቁልኝ እላለሁ። ወዳችኋለሁ። ስለዚህ የባልቴቷን ወይም የወጣት አዲምን ታሪክ ለማየት አስቂ ነው፣ በጣም ያስቃል። ባልቴቷም እሱም በጣም ዘና እያላችሁ አንዳንድ ጊዜ በስራ የተንትን የተደበረ አሚሯችሁን በሀሳቤ እንትን ያለ አእምሯቸውን ፈታ ያደርጋል ብዬ ስላሰብኩኝ፣ አንዳንዴ ዘና የሚያደረግ ነገር እንለቃለን። አስተማሪ ነው፣ በእርግጥ አስተማሪ ነው። ባልቴት ወይም አያቶቻችን ኑረውልን የእውነተኛ ከነሱ ዱዐ ተደርጎልን ተንከባክበ ናቸው ቆይተውልን፣ እንደዛ ቢሆን ነው ወይስ፣ ደግሞ እነሱን መገላገያሽን ወይም ደግሞ እንደዚህ እያለ ነው መጦር ያለብን የሚለውን ያስተምረናል። ቀጥታ ንጎዴ ቪዲዮ ያለን አንተነሽ ልጅ አራዲየ አዲየ እንዴው ጎል የፈለብኝ ሰዎች፣ እንዴ እኔ እዙ እኔ እየፈራሁኝ ቁጭ ብዬ፣ አንተ ምን አለበት እዛህ አጠገብ ቁጭ ብልልኝ እኔ

እኔ እዚሁ ቁጭ ብለው ታወራኛለህ። የምፈልገውን ምግብ ስፈልግ እንጀራም የምፈልገውን ነገር አንጣልኝ እልሃለሁ፣ ውሃም እኔ ልታከምጬ ማነው ያጨጉተኛል እና ታዲያ ልትቆረኝ ነው እንጂ